እንግዲህ ሱሙያ እንግዲህ ድራማ እንዳይሆነ ይሄ ነገር ብቻ ነው የሚፈራው፣ እሱ ነው። ሰኤድ ችግሬን ለማንተ ብቻ በሰላም ና፣ እኔ እቀበልሃለሁ። ልጆችህንም ስጦታንም ይዤ ሪፖርት ይዤ እቀበልሃለሁ። ልብስ ደግሞ አትግዛ፣ ልጆችን ሳይዝ ይወፍሩ፣ ይረዝሙ፣ ይቅጠኑ ስለማታቅ እንዳትገዛ ልብስ፣ እኔ ምዚ ያመጣሁት ሞልተዋል። አንተ ብቻ በሰላም ና፣ እኔ ሁሉም ነገር ዝግጁ ነኝ። በደንብ አርጌ ሰፕራይዝ ነው ማረግህ። ሰፕራይዝ አርጌ ልጆች አባት ነ በደንብ አርጌ ቀበልህ አለው ብላ እንግዲህ፣ ደስ የሚል አስደሳይ ዜና ተሰምተዋል ማለት ነው። አሰላም አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦቼ እንዴናችሁ? ሰላም ናችሁ? ሰላማችሁ በዚህ ስትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ፣ እንዴት ናችሁ? ባላችሁበት አላህ ይጠብቀን። ለቤቴ አዲስ የሆናችሁ ሰብ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰቡን ቤተሰብ የሆናችሁ ሼር፣ ላይክ በማድረግ አበረታቱን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ወታው የሚያስቀር ነገር አላህ ይጠብቀን እላችኋለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ያው ትናንትና እንዳያችሁ ሰኤድ እንግዲህ ሱሙያና ብላኛለች፣ ልጆችን አሳያለሁ ብላኛለች፣ እሄዳለሁ ብሎ እንግዲህ ትናንትና እንዳያችሁ ልብስ ምናምን የገዛዛ ነበረ፣ የልጆቹን ልብስ። እሱም ተናግሮ ነበረ ልጆችን ቁመታቸውንም ይወፍሩም ይቅጠኑም አላቅም፣ ዝም ብዬ ግን በግምት ነው የገዛሁት ብሎ እንግዲህ ልብስ ትናንትና እየገዛ ነበረ። ወደ ኤመር ነበረ እሱ ማለት ነው። እንግዲህ እሷ እሱ የሚለው ምንድን ነው? አሳቧን እንዳትቀይር እንዳትሸውደኝ፣ ሁላችሁን ቤተሰብ ዱቃ አድርጉልኝ ያለ ነበረ። እኔም ብሎ እሱ ነው ማለት ነው። ሆነት አሁን ደግሞ፣ እሺ ዛሬ ደግሞ ሱሙያ ደግሞ የለቀቀችው ቪዲዮን ገብታችሁ ከሰማችሁ ማለት ነው፣ እኔ ሁሉም ነገር ዝግጁ ነኝ፣ ልጆችህንም ስጦታህንም አርጌ አልፌ አርጌ እጠብቅሃለሁ አንደ ብቻ ለመምጣት ያብቃህ ብላለች ሱሙያ ማለት ነው እንግዲህ ሲቀጥል ፎቶዋቸው ምናምናቸው ትናንትና እሱም ስጦታ ይዤ መጣለው ብለውም ያየ ነበረ ሱሙያም እንግዲህ ቪዲዮንም ቆጫቋጫ አድርጋ እየሰማችም ነበረ ያስተላለፈው መልእክት ማለት ነው እሷ ምንድን ነው የሚመጣ ቀን ዛሬ መጣለው ነገ የመጣለው አይልም ቶሎ ብሎ ነው ከች የሚለው ሳይናገር ነው የሚመጣው ብላለች እንግዲህ የቤቱ ውስጥ አባይ ባለቤቱ ናት የምታውቀው ማለት ነው። እና በቃ ያኒ ያለ ሁሉም ማለት ነው። ያን ሁሉም ነገር ትቶ ሁሉም ነገር ተቀርቶ አሁን አንድ ላይ አንድ ላይ ለመሆን ብዙ ዋጋ ነው የሚያስከፍለው። በነገራችን ላይ ያው ትናንትና ሰኤድ ተናገረው፣ ሰምታችኋል። አሁን አረቧ ሴት እንግዲህ ብዙ ነገር ጨርሰናል፣ ብዙ ነገር አድርገናል። አሁን ብቻ ወደ ሰርጋችን ነበረ የምንመለሰው። እንግዲህ አበቃላት፣ አሁን በቃ ሰለቻት። ሱሙያና አለችኝ። እና ምን ቢሆን ከልጆች ጋር እናት ጋር ነው ምሆነው ብሎ እንግዲህ፣ እንዳያችሁት ትናንትና ቪዲዮን ለቀው ነበረ ማለት ነው። ግን ጊዜ ቀን እመጣለሁ ነገ አዲስ አበባ አገር ባለው ነው ያለን። ግን እሷ ጋር ይሄድ ወይ፣ በኮባ የጠጣ አላቅም። ብቻ ያለ ነው የሚያውቀው ከዛ ሱሙያ እንግዲህ እሷ ምናለች እኔ አላም ነውም ሰኤድ ውሻቱ ነው ውሻቱ ነው አላም ነውም ለምን ምክንያቱም እዛ ቀን እገባለሁ ብሎ ይናገር ነበረ አዲስ አበባ ገባኋላ እንጂ ማንም እንትን የሚኖር ሰው የለም እኔ ውሻት ከሆነ ብዬ ነው የፈራሁት እና ሰኤድ እኔ ለክፍል ልጆችን አሳይህና ልጆች ጋር ክፍል ልግባ ብትለኝም ከሆነ አብረን እንገባለን። አይ እኔ ልጆች ያልፈልጋቸውም ሂጂ ትለኝ ከሆነ በስነ ስርአት እወጣለሁ ማለት ነው። እንሻላ አላ ደግሞ ኸይር ያረገዋል። እና በጣም ብቻን ከባድ ነው። በጣም ከባድ ነው ማለት ነው። ወጣ ገባ ያለችው ነው። በጣም ከባድ ነው። እና ሱሙያ እንግዲህ እጅ ሰጥታለች እያለ ነበረ፣ አቶ ይሄ ማለት ነው። ወይም የሚቆረጠው እጅ ሰታለች፣ እጅ ሰታለች እያለ ነበረ። እና ያው ያኔ ምን ማለት ፈልጎ ነው እሱ ይሄን አክል። ስለምናት ስለምናት እምቢ ብላ አሁን በራስዋ እጅ ና ልችኝ ማለቱ ነው። ደስ ይላል እንግዲህ ስንት ሴት ስንት ሴት ነው የያዘው የነበረው ሰኤድ ማለት ነው። አሁን በነሱ ሁሉም ብትወልድ ግን የት ልትገባ ነው ማለት ነው። አንተ በነሱ እንግዲህ ያንተ ሚስቶች መቶ ይሆናሉ መቶ ሴቶች አንዳንድ እንኳን ቢወልዱ ምንድን ነው ስራ ነው የምሰጣቸው? ምንድን ነው ስምታደረግላቸው? በአሁን ሰዓት ልጆች እንክብካቤ ይፈልጋል ብዙ ነገር ይፈልጋል። ጊዜው ተቀይረዋል። የምንሽ እንደበፊት አይደለም። እና እናት እናት እኮ ምን በሆነ እናት ናት ማለት ነው የእናት እና ምን ማለት ፈልጌ ነው ያው ልጆቹ እንግዲህ አሁን ልባቸው ያወቀ ስለሆነ አባቴ አባቴ ማለት ጀመሩ አለ። እሱም ትናንትና ማለት ነው ልጆቹ ያወቁ ስለሆነ ነው አለ። እንግዲህ እሷም በቃ ሱሙያም እንግዲህ ለማሳየት እንግዲህ ዘግጁ ናት። እሷ ግን አላመንችም። ሰኤድ ውሸቱ ከሆነ ብላ ትንሽ እሱ ጥርጣሬ ውስጥ ገብታለች ማለት ነው። ሆነም ቀረም እንግዲህ እንሻላ ይመጣል ማለት ነው። ከቤት ከቤቱ እንግዲህ ተነስቶ ወደ ሌላ ሀገር ነው ያለው እንግዲህ በሰላም ግባ ና የምታደርጋቸው ሁሉ መፈጸም አለብን ማለት ነው። ሰርግም ያልከውንም ሁሉም ልካ ስራችሁ በሱና አንድ ላይ መሆን ትችላላችሁ ማለት ነው። አንድ ላይ ናችሁ መሰለኝ ና ሱሃና በጣም ደስ ይላል ማለት ነው። እንደዚህ እንትን ማለት ሱሃና በጣም እኔ በቅጽሙያ የፈለገ ቦምብ ቢፈነዳሽ ትላለች ብዬ አላሰብኩም ነበረ። እና ይሄን መናገሯ ራሱ ይሄን ማውራቷ ራሱ በጣም ትልቅ ነገር እና ምን አለች ደግሞ፣ ብዙዎቻችሁ ሰኤድ ጋር ኮሜንት እያየው ነበረ። ኮሜንት አይቼ፣ ያው ሰኤድ እንዳት መጣ? በአላህ እንዳት መጣ? ሱሙያ ልትጫወትብት አውቃ ነው ልትጫወትብት ፈልጋ ነው እንዳት መጣ ብላችሁ እየጻፋችሁ አለ። እኔ ወላሂ እኔ እውነቴ ነው የመጣ፣ ይምጣ፣ እኔ እቀበለዋለሁ። በስነ ስርዓት እቀበለዋለሁ። የልጆቼ አባት ነው። በስነ ስርዓት እቀበለዋለሁ እያለችው ማለት ነው። እና በውስጥ ገብታችሁ ነገር አታምጡ ማለት ነው እናንተ ማለት ነው። ነገር አትኮተኩቱ ያላወቃችሁት ነገር ውስጥ ጥልቅ አትበሉ። ዝምብላችሁ ጥልቅ ያደርጋችሁ። ምክንያቱም ባልና ሚስት ሲዋደዱ ማንም ሰው አያውቅም ማለት ነው። ጠዋት ሲታዩ ነው ሚስት የምንናየው ማለት ነው። ስለዚህ አንቺ ምንም እንትን ማለት ማዘንም የለብሽም ማልቀስም የለብሽም እንግዲህ ባለቤትሽ ነው በሰላም ሲመጣ በሰላም መቀበል ተቀበዩ ማለት ነው። እንግዲህ ሁለታችሁም በደንብ አይታችሁበት አይታችሁበት አይታችሁበት አሁን ኑሮ አላዋጣም ሲላችሁ እንግዲህ አንድ ላይ መሆን ብላችኋል፣ እንግዲህ ማለት ነው። እንግዲህ ሰኤድ ያሰበው ደግሞ በጣም ከባድ ነው። እንግዲህ ሀሳቡ ካንቀየረ እንግዲህ ሰርግም አርጋችሁ ያው ስለቆያችሁ በሰርግም በምናምንም ልክ አስራችሁም እንድትገቡም ተናግረዋል። ብዙ ነገር ነው የሚናሳየው፣ ቆየ ነው ብለዋል። እንግዲህ ያ ሁሉንም እንዲያፈጽም አንቺን ደግሞ ጠንካራ ነሽ፣ ጎበዝ ነሽ፣ እንኳን ለዚች ቀን አበቃሽ ማለት ነው። በጣም ደስ ይላል ማለት ነው። እና ዋና ስለሽ አሁን አንቺ ማለት ነው፣ ባለቤትሽ ነው ይመጣል፣ ምንም ሁሉም ነገር ዝግጅት አድርገሽ ጠብቂው። ሰኤድ ታንጂ ነው እንጂ መርስ የሚጠብቀው ማለት ነው። እሱ ይቀራል ብለሽ በፍጹም እንዳታስቢ። ሰኤድ አይጠፋም አይቀርም እንጂ ብቻ ጎበዝ በሆን በመሆንሽ ጠንካራ በመሆንሽ ማለት ነው፣ የትም ጥሎሽ አይሄድም ማለት ነው። ጥሎሽ ቢሆን በፊት ይሄን ነበር። አሁን አመት ደርሰዋል አመት አልፏል፣ እንደ አንቺና እሱ መጣላት ከጀመራችሁ ማለት ነው። እና ምንም እንትን ያለ ነገር የለምና ብዙ ነገር ነው እንግዲህ እያያችሁት እንግዲህ ሰምተናል አይተናል ማለት ነው። ስለዚህ አሁን ሁሉን ነገር አጥባችሁ አስጥታችሁ ትታችሁት ማለት ነው። በቃ እንደ በፊታችሁ መኖር መኖር ማለት ነው። እንግዲህ ልጆች አባትና እናቱ ደስ ሲላቸው፣ እናትና አባቱ አብሮ ሆኖ ሲበሉ ሲጠጡ፣ እናትና አባቱ መንገድ ላይ ሲሄዱ እራሱ ጥሩ ነገር መመኘት ምናምን የሚመኙ እና እንደሱ እንሱን እና ብቻ አልሐምዱሊላ እኔ በጣም ደስ ብሎኛል። እውነት ሱሙያ ይሄ ቃል ትሰጣለች ብዬም በፍፁም አላሰብኩም ነበረ። መሻላ ተባረካለ። እንግዲህ ስትናገር ስሬ ሆና ነው የምትናገረው። ሳቅም ራሱ የለባትም ስሬ። በቃ ታውቃላችሁ፣ ምንም እንትን እንዳደረሰው ብላ እንደዚህ ሰፍሰፍ ምናምን አላለችም። እንግዲህ አላህ ያወቀው ይሄ ነገር ይሄ ብስኩት ገብቶ እስከ ሲያልቅ ድረስ እንግዲህ መከራ ነው ማለት ነው። መከራ ሁሉም ነገር ማለት ነው። እና አሁን ሴቴ ልጅ ሽፋኔ ማለት ነው። እንዴት መሰላችሁ እነሱ እነሱ የቆዩ የፍቅረኛ ሞች ናቸው። መቼም ተለዩ ቢባል አይማ ይለያዩ ሰው ናቸው። በመሀል ገብታችሁ ደግሞ የምትበጣበጡት በመሀል ገብታችሁ የሌለ ነገር የምታወሩት የሌለ ነገር የምትጽፉት፣ እናንተም ሴት ናችሁ ብታቆሙ ይሻላችኋል። ይህ ነገር የነጌም አያገለግልም፣ ተስፋ አይሆንም እና የሰው የራሳችሁ ቁጭ አድርጋችሁ የሰው ሚስት ግን እንደዚህ አታድርጉ። በፊት ለፊት ማለት ነው አታድርጉ እንዲሁም የራሳችሁ ትክክል ነው። እዛ ጋ አላችሁ ታች ውረዱ ማለት ነው። ጋ አንድ ና አንድ ብቻ ነው። ይህ ሲቀጥል ሱሙያ እንግዲህ በጣም እንግዲህ ጓጉታለች እሱን ለማየት ማለት ነው። ያታረገው ጥረት የለም። በጣም እንትን ያለችው ከስታም ማለች አሁን ክስትም ብላለች። በፊት ፎቶ ላይ እንዳያችሁ ወፍራም ነበረች። ሲያርፉ ወፍራም ሳይሆን በቃ ያው አለ አይደል፣ የሰው ልጅ አንዴ ስጋ ነው፣ ስጋ አላፊ ጠፊ ነው። አንዴ ትልቅ ስፕራይዝ ነው፣ እሱም ይዞላት የሚመጣው አክሊል እኔም የምመጠብቀሃለው ብላለች። እና በጣም ነው ደስ የሚለው። እና አላት ብቃችሁን። መጥቶ እንግዲህ ቤተሰብ እናንተም ትወዱታላችሁ ብዬ ተስፋ አደርጋለሁ። እንግዲህ ሱሙያ ጥሩ ዜና ተናግራለች። ካንከዳችሁ ማለት ነው። ዋና መከዳት ነው የሚያስጠላው። እና በሌላ እስከ ደግሞ እስከ ስንገናኝ መልካም ጊዜ መልካም ቀን ይሁንላችሁ። እናንተም ሼላክ ያደረጋችሁ እያበረታታችሁ ማለት ነው ቤተሰቦቼ፣ ያለው ሀሳብ አስተያየቶች እንደዚህ አድርጊ እንደዚህ አድርጊ እያላችሁ ኮሜንት ላይ እያስቀመጣችሁልኝ እኔ ደግሞ እናንተ ባላችሁኝ መሰረት የህድጉኝ እየተማርኩኝ ማለት ነው። እና አቅም እንግዲህ እኔ ያውን የጓጓሁት ሰኤድ መጥቶ እውነትም ተገናኝቶ እውነትም አቀባበል አድርጋለት እስከ ሳይ ድረስ ጫንቆኛል ማለት ነው። እውነት እኔ ይሆናል አይሆንም ብዬ ውዝንጃ ጥርጣሬ ውስጥ ነው ያለሁት። ሁለቱም እንዳይሸክፉ እያልኩ ነው እንግዲህ። አላቅም ብቻ ስሆናል። አላህ ነው የሚያውቀው በውስጡ ማለት ነው። እኛን አቆም ማለት ነው። እና ቤተሰብ ይህን ይመስላል። ከወደዳችን ሼር ላይክ አድርጉ። እናንተ ማሳባ ሲያታችሁ ታረቁ፣ አንድ ላይ ሆኖ ብላችሁ በኮሜንት አስታውቁ ማለት ነው። በሌላ ደግሞ በቀጣዩ ክፍል እንገናኝ። መልካም ጊዜ መልካም ቀን ይላችሁ። ባይባይ።